ማሽን ካንቻ ይባላል። ይህ ባለ አስራ ሁለቱ ነው እኛ የምንጠቀምበት። አሁን ለወገብ ስራ ነው በዋናነት። የጋርመንት ቢዝነስን ለመጀመር ምንድነው የሚያስፈልጉ ነገሮች ግባቶች? ቲሸርት ይሰራል፣ ማሊያ። አሁን በብዛት የምንሰራው ቦክሰር ነው፣ ቋሚነት እና የሴቶች ፓንትም ይሰራል። ይህንን ቢዝነስ ለመጀመር በስንት ብር መነሻ ካፒታል መጀመር እንችላለን? ሰባት መቶ ሺ ብር ያስፈልጋል። ትርፍ ከ20 እስከ 25 ሺ ብር እናገኛለን፣ ከዛም በላይ ልናገኝ እንችላለን። የብዛት ስራ ካልሆነ ቤታቸው ሽፎንም ቀለል ቀለል ያለ ስራዎችንም መስራት ይችላል። ሁለት ማሽን ገዝቶ ወደዚህ ቢዝነስ ለሚገቡ ሰዎች ወይም ደግሞ መግባል ለሚፈልጉ ሰዎች ምን ትመክሪያለሽ? በደንብ ፍላጎት ካላቸው ወደዚህ ስራ ገብተው መስራት ይችላሉ። ገበያው አዋጭ ነው። እቃውንም ማግኘት ይችላሉ። ጤና ይስጥልን ውድ የገበያ ሪቪው ተመልካቾቻችን፣ እንዴት ናችሁ? በዛሬው ፕሮግራማችን የጋርመንት ቢዝነስ መጀመር ለምትፈልጉ የጋርመንት ቢዝነስ ማሽኖቹ ዋጋ ምን ይመስላል፣ ጥራታቸው፣ እንዲሁም ደግሞ በስንት ብር መነሻ ካፒታል መጀመር እንችላለን የሚለውን በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ እናደርጋለን። ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ የሆኑ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየሽን። እንዴት ነሽ? አለን አለን። እንታወቅ፣ ቤቴሌ ይባላለው። እንኳን ወደ ቤቴል ጋርመንት በደህና መጣሽ። እንኳን ደህና ቆየሽን። ዛሬ እንግዲህ የተገኘ ነው የጋርመንት ቢዝነስ ምን እንደሚመስል ለተመልካቾቻችን ለማስቃኘት ነው እና ወደ ቢዝነሱ ግን ከመግባታችን በፊት ወደዚህ ስራ እንዴት ነበር የገባሽው? አጋጣሚው እናንሳ። አጋጣሚ በትምህርት ነው የገባሁት። እና ወደዚህ ስራ ለመግባት ፍላጎት ያስፈልጋል መማር እና ደግሞ ልምድ ከዛ በኋላ ልምድ ካለሽ ማሽኑን ገዝተሽ ወደ ስራ መግባት ትችያለሽ። ምን ያህል ጊዜ ሆንሽ አሁን በዚህ ዘርፍ? በስራና በቆይታ አንድ አምስት ዓመት። በዋናነት የጋርመንት ቢዝነስን ለመጀመር ምንድነው የሚያስፈልጉ ነገሮች? ግብአቶቹ አንደኛ ማቴሪያል ያስፈልጋል። ሁለተኛ ደግሞ ጨርቅ ጠይቃ ያስፈልጋል። ከዛ ከስተምር ሶስቱ ከተሟሉ በቃ። ለምሳሌ ማሽኖቹ አንድ ስድስት አይነት ማሽን ያስፈልጋል። ወደዚህ ሲንግል ያስፈልጋል፣ ካንሻይ ኢንተርሎክ ኦቨርሎክ እነዚህ ካሉ ወደ ስራ መግባት ይቻላል ጥሩ ምን ምን አይነቶችን ነው የምትሰሩት አሁን እናንተ በዚህ በቤት ጋርመንት ውስጥ ምን ምን ነገሮች ይሰራሉ ቲሸርት ይሰራል ማሊያ ቦክሰር አሁን በብዛት የምንሰራው ቦክሰር ነው ቋሚነት የወንዶች ማለት ነው እና የሴቶች ፓንትም ይሰራል በዋናነት ይህንን ቢዝነስ ለመጀመር በስንት ብር መነሻ ካፒታል መጀመር እንችላለን በሰባት መቶ ሺ ብር ለምሳሌ ቢያንስ ለማሽን ብቻ እስከ አምስት መቶ ሺ ብር ያስፈልገናል። ለጨርቆቹ እስከ ሁለት መቶ ሺ ብር፣ ክር አለ፣ ላስቲክ አለ፣ እነሱን አጠቃላይ ትራንስፖርት አለ፣ እነሱን ጨምሮ እስከ ሰባት መቶ ሺ ብር ያስፈልገናል። በቤታችን ሆነን ይሄንን ስራ መጀመር እንችላለን? አዎ፣ ግን ታዋቂ ቦታ ላይ መሆን አለበት፣ ከስተምር ማግኘት ያለበት ቦታ ላይ ያንን እቃ ለመውሰድ ምቹ ቦታ ላይ እና ካልታወቅሽ ደግሞ ስራሽን ሊያዩት አይችሉም። በቤት ውስጥ ጎንሽ፣ ግን ተከራይተው ካፒታላቸው አሪፍ ከሆነ መስራት ይችላል። እንግዲህ ይህንን ቢዝነስ ለመጀመር ከ700 ሺህ ብር መነሻ ካፒታል ጀምሮ መጀመር እንችላለን፣ ማሽኖቹን ጨርቃ ጨርቆችን ጨምሮ ብለሽኛል። ወደ ስራው ከገባም በኋላ ምናልባት በወር የተጣራ ትርፍ ስንት ማግኘት እንችላለን ተብሎ ይታሰባል? ትርፍ ከ20 እስከ 25 ሺህ ብር እናገኛለን። ከዛም በላይ ልናገኝ ይችላለን። ግን ቢያንስ ወደ ክፍለ ሀገር ከስተምሮችን በጣም መፈለግ አለብን፣ መንቀሳቀስ ቢዝነሱን ማስታወቅ አለብን። የታራ ጥርፍ ለማግኘት እና ስራው እንቅስቃሴ በደንብ ይፈልጋል። ከስተምሮችን በደንብ ማናገር ያስፈልጋል። ለሞሰር ስራሽን ማስታወቅ አለበት። የምርት ስራ ስለሆነ በብዛት መውጣት አለበት። በብዛት ካልወጣ ኪሳራ ውስጥ ነው። አንቺ የምትወዱ ጨርቁን አምጥተሽ ቶሎ ቶሎ ካልወጣለሽ፣ ያው ብር ይዞ ነው የሚቀመጠው። ትርፋማ የማትሆን ማለት ስለዚህ በዋናነት ሰዎች መግባባት ወይም ደግሞ ሰዎችን ማወቅ ከስራው በተጨማሪ በጣም አስፈላጊ እና ዋነኛ ነገር ነው ማለት ይችላሉ። በጣም በመጀመሪያ ወደዚህ ቢዝነስ ጀምሪ፣ በምን ያህል ካፒታል ነበር የጀመርሽ? እስኪ አጋጣሚን የጀመርኩት በአንድ ማሽን ነበር። እሱም በሲንግል ነበር እና በጥገና ነበር የጀመርኩት። ስነሳ ከአንድ ወደ ሶስት ሄድኩኝ። ብቻዬን እንደማያዋጣኝ ሳቅ ሰራተኛ ቀጠርኩኝ እና በአንዱ ትርፍ ሳገኝ ወደ ሌላኛው፣ መጀመሪያ አንድ ነበርኩኝ ከዛ ወደ ሁለት እያደረግኩኝ ስራውን ወደ ማስፋፋት ሄድኩ ማለት ነው። አዋጭ ነው ማለት ነው ስራው? አዎ ከተሰራበት በደንብ ያመጣል። ቻሌንጆቹ ምን ነበሩ? ከስተምር ላይ ሰው ቶሎ አለማግኘት፣ ከስተምር ቶሎ አይወስዱም። ዋጋ ያሳንሱብሻል የሰራሽውን። እንደፈለግሽው ምርት ተቀባይነትን አለማግኘት እሱ አንድ በጣም ፈታኝ ነገር ነው። የሰራሽው ካልወጣ ያው ብር ይዞ ነው የሚቀመጥብሽ። እሱ አንድ በጣም ፈት ነው። ከአንድ ማሽን ተነሳሽ እንግዲህ እያለ እያለ እድገት ይኖራልና ከአንድ አሁን ወደ አምስት ማሽን ደርሻለሁ እና ሰዎችንም ቀጥሬ አሁን እያሰራ ነው። ጥሩ አሁን ደግሞ እዚህ የሚገኙት የተለያዩ ዘመናዊ የሆኑ የጋርመንት ማሽኖች ናቸው እና የማሽኖቹን ዋጋና እንዲሁም ደግሞ ስለሚሰጡት አገልግሎት ለተመልካቾቻችን እያስቃኝ ናቸው አብራናቸው ቆይታ ብናደረግ ደስ ይለኛል ማሽኑ ምንድን ከስሙን ጀምር ከዛ አገልግሎታቸውን እንዲሁም ደግሞ አይነቱን በዚያ ያስረዱት እሺ ማሽኑ ኦቨርሉክ ይባላል ይሄ ባለ አምስትም ባለሶስትም ነው የሚሰራው ባለ ሶስት ነው እኛ የምንጠቀመው። አሁን ይሄ ፓንት ስለሆነ እና ባለ አምስትም አስገብተን ቲሸርትም ማሊያም መስራት እንችላለን። እዚህ ዋጋው ደግሞ ይሄ ሀምሳ ሺ ብር ነው አሁን ባለበት፣ አሁን ባለበት ዋጋ ማለት ነው። እነዚህ ክሮቹ ናቸው፣ እየመረጥን የምንሰፋበት ነው። አዎ እነዚህ በፈለግ ነው። ይሄ የመርፌ ክር ነው። ሌላው የስፖንጅ ክሮች ናቸው የምንጠቀመው እኛ በስራች እና አሪፍ ማሽን ነው። አሁንም ማሳየሽ ማሽኖች እንዳለ አጠቃላይ ዘመናዊ ማሽን ናቸው ይሄኛው ጂውን ለመስራት ያገለግለናል ይህ ማሽን ጂው ማለት ማለት ደግሞ ባለቁልፍ ነው ይሄ የምንሰራው ይሄ ልብስ ይሄ ማለት ይሄኛው ነው ሲያልቅ ጂውን ተሰርቶ ወገቡ እና ሎጎ ለመስራትም ያገለግለናል በተጨማሪ ለሌላ ልብሶችም ለደርዝም ለሁሉም ያገለግለናል ይህ ማሽን ዋጋው ስንት ነው እንዲሁም ደግሞ ስሙ ምንድን ነው ተብሎ የሚጠራው በገበያው ላይ ይሄ ፊት ነው ዋጋው ደግሞ እስከ ሰላሳ አምስት ሺህ ብር ነውእ ይሄ ማሽን ደግሞ እንዳሳዮች እንደ ሌሎቹ ማሽን ነው ኢንተርቪው ይባላል የሚሰጣቸው አገልግሎቶች ደግሞ ደብል ነው ባለሁለት መርፌ ነው የሚሰራው ይሄኛው ባለሁለት ወገቡንም በሁለትም መጠቀም እንችላለን ግን ስራ ስለሚያበዛብን በአንድ ደግሞ በአራት የሚሰራልን ማሽን አለ እሱ ላሳይሽ ደግሞ ጥሩ እነዚህ ማሽኖች ዋጋቸው ስንት ነው አሁን ላይ አሁን ላይ እስከ ሰማንያ አምስት ሺ ብር ይሸጣል። እስከ ሰማንያ አምስት ሺ ብር በገበያው ላይ ማለት ይችላል። በቀን ምን ያህል ታመርታላችሁ? በቀን እስከ እስከ ሶስት መቶ ድረስ ታመርታላችሁ ባለው የሰው ኃይል ማለት ነው። ባለው የሰው ኃይል ሰው ኃይል ሲጨምር ደግሞ በደንብ ሚስታማሙ ይቻላል። ጥሩ እ በተጨማሪ ይሄ ማሽን ካንሻ ይባላል። ይሄ ባለ አስራ ሁለቱ ነው እኛ የምንጠቀምበት አሁን ለወገብ ስራ ነው። ይሄኛውን ደብል ባንድ አራት ይሰራልናል እና በደንብ አገልግሎት የሚሰጠው ለማሊያ ነው። ማሊያ እዚህ ጋር ባለሶስት የሚሰራው እሱ እንጠቀምበታለን እና ለተለያዩ አገልግሎቶች ይሰጠናል ማለት ነው። ባለ አስራ ሁለትም አለ ባለ ሀያ አራትም አለ። እኛ በአሁን የምንጠቀመው ባለ አራቱም ስድስት መርፌ አድርገም ማለት ነው። እንደማውቀው ከሆነ እስካሁን ካየኋቸው ትንሽ ተለቅ ይላል ማለት ይቻላል። አዎ ዋጋውም በዛው ልክ ነው። ይሄኛው እስከ መቶ ሰላሳ ሺህ እነዚህ ምንድን ናቸው? እነዚህ ክር ማስገቢያ ናቸው። እዚጋ እንደነዚህ ክር ደርድረን በፈለግነው መጠን መጠቀም እንችላለን። ከዛ ከሁሉም ከዛ አልቆ እዚ ጋ ነው ማብቂያው። እዚጋ ያልቅ ያልቅና መጨረሻ ላይ ወገቡን እንደዚህ ይሰራልናል። ይሄኛው ወገብ አራት ነው የሚያስፈልገው፣ በአንዴ አራት ይሰራልናል ማለት ነው። አቅምም ጉልበትም ይቀንስልናል። ሁለት ያሳየዎች ጋር መስራት እንችላለን፣ ግን ሁለቴ ነው የምንዞረው። አሁን ግን ኛው በአንዴ አራት ይሰራልናል፣ ፍጥነትን ይጨምርልናል ማለት ነው። ጥሩ። ስለዚህ እነዚህን አራት ማሽኖች ይዘን ገበያውን መቀላቀል እንችላለን ማለት ነው። አዎ እንችላለን። በደንብ ፍጥነታችንን ጨምረን እንደዚህ አዳዲስ ማሽኖችን ከስራችን ጋር አካተን መስራት እንችላለን። ጥሩ። ስለዚህ ቤታችን ሆነን መስራት ብንችል፣ በማንኛውም የኤሌክትሪክ አይነት ውስጥ ሆነን መስራት እንችላለን ማለት ነው። ይቻላል። በተጨማሪም ኃይል ቆጣቢም ናቸው። አውቶማቲክ ስለሆኑ በማንኛውም ቦታ ላይ መስራት ይቻላል። አንደኛ ተንቀሳቃሽ ናቸው፣ ጎማዎቹ በፈለግሽበት ቦታ ላይ እያንቀሳቀስሽ መስራት ትችያለሽ። አሪፍ ናቸው። ወደዚህ ስራ መግባት የሚፈልግ ሰው ስልጠና መውሰድ አለበት ወይስ የለበት? ስልጠና መውሰድ አለበት። ምክንያቱም ስለ አንድ ስራ ልምዱ እውቀቱ ሳይኖር ዝም ብለሽ አትጀምሪም። ምክንያቱም አንቺ ነሽ ማኔጅ የምታደርጊው ስራውን በደንብ የምትሰሪው። ስለ አንድ ስራ እውቀቱ ከሌለሽ ዝም ብለሽ ገብተሽ አትሰሪም እና ትምህርት መውሰድ አለባቸው። አጭር ኮርስም ቢሆን ስለ ስራው። አንደኛ ፍላጎትም መኖር አለበት። ፍላጎት ከሌለሽ ልሳሪዎችን ያሰላችሻል፣ በጣም ያደክማል፣ እንደምታስቢው ላታገኝ ትችያለሽ እና ወደዛ ስትገቢ ፍላጎት እና ደግሞ ከፍላጎት በተጨማሪ ትምህርቱን መውሰድ አለባቸው። በጣም ጥሩ። በአሁኑ ሰዓት ይሄ የቢዝነስ አይነት እጅግ አዋጭ ነው ብለን ማሰብ እንችላለን? አዎ ጨርቆቹም በፈለግሽው አቅም ማግኘት ትችላለች። አንድ ስራ ስሰሪ ብዛት ስለሆነ እነዚህን መስራት የሚችል የብዛት ስራ ካልሆነ ቤታቸው ሽፎንም ቀለል ቀለል ያለ ስራዎችን መስራት ይቻሉ። ሁሉም ማሽን ገዝተው የብዛት ስራ ካሰቡ ግን ማሽኖቹ ከሌለሽ ያው ድካም ነው። አንደኛ እየተመላለስሽ ነው። የቅብብል ስራ ስለሆነ ምሰሪው ያደክምሻል። ብቻ የሚሰራ ስራ አይደለም። ሰራተኛ ያስፈልግሻል። ማሽኖችን በተጨማሪ አሁን እኛም ለማስፋፋት ነው እያሰብን ያለነው። ወይም በቂ ሆኖ አይደለም ግን ቦታ ማስፋፊያ ቀይረን ከፍ አድርገን ለመስራት ነው እንጂ በትንሽ ነገር፣ በሁለት ማሽን ምናምን የሚሰራ ስራ አይደለም። ግን አዋጅ ስራ ነው። ወደዚህ ቢዝነስ ለሚገቡ ሰዎች ወይም ደግሞ መግባት ለሚፈልጉ ሰዎች ምን ትመክሪያለሽ? እሺ፣ ጥብ ጥያቄ ነው። ወደዚህ ሙያ ለመግባት የሚፈልጉ ሰዎች አንደኛው ማሽኑን በትንሽ ነገር ገዝተው መጀመር ይችላሉ ፍላጎት ካላቸው። ዋናው ፍላጎት ነው እንዳልኩሽ፣ እና በደምብ ፍላጎት ካላቸው ወደዚህ ስራ ገብተው መስራት ይችላሉ። ገበያው አዋጭ ነው። እቃውንም ማግኘት ይችላሉ። እኛ ጋርም መተን ኮርስም እቃዎችንም ማየት ይችላሉ። ግብዓቶችን ከማቅረብ በተጨማሪ ስልጠና ትሰጣላችሁ? አዎ ስልጠና እንሰጣለን። መጥተው ማየት ይችላሉ። መማር ይችላሉ። የሚፈልጉ ሰዎች ካሉ ማሽኖችም፣ ግብዓቶችንም እንዴት መስራት እንዳለባቸውም እናሳያቸዋለን። ከስልጠናው በተጨማሪ የገበያ ትስስርን ውስጥ እናንተ ናችሁ የምትፈጥሩት ወይስ እንዴት ነው? ያው የገበያ ትስሩን እናሳያቸዋለን፣ መንገዱን እንዴት እንደሆነ። ካልሆነም ደግሞ እሱ አቅም ከሌላቸው እዚሁ የሚቀጠሩበትን መንገድ እናመቻችላቸዋለን በሙያቸው ፈልገውት። ከዛ ደግሞ ወደ ተሻለ ከፍ እንዲሉ እናደርጋቸዋለን። ጥሩ ጥሩ። አሁን እንግዲህ ለአብነት አንድ ማቴሪያል ብቻ ነው ያየነው፣ እና ሌሎች ማቴሪያሎች ስናንተ ጋር በስፋት አሉ። አዎ ይገኛሉ ቲሸርት እናመርታለን በብዛት ባሌ አይሰራል የተለያዩ ሰው ከስተምር የሚፈልገውን ማምረት እንችላለን በብዛት ጥሩ በመጨረሻ ማስተላለፍ የምትፈልግ መልእክት ካለ ልስጥሽ እ በመጨረሻም እኛ ጋር ምርታቸውን እያመጡ ቢያሰሩን የብዛት ስራ ቲሸርቶችን በብዛት እናመርታለን ቦክሰሮችን እናመርታለን የሴት ፓንቶችን እናመርታለን በብዛት ማሰራት የሚፈልጉ እኛ ጋር መተው ቢያሰብ ተመልካቾች እናንተ ማኛ ቢፈልጉ በምን አድራሻ ያገኟችሁ ስልክ ቁጥርሽን እና አድራሻሽን በዚህ ብትገልጪልን እሺ አድራሻ ሀና ቀለበት ጋር ነው ፓፒረስ ማተሚያ ቤት አራተኛ ፎቅ ላይ ይገኛሉ ስልክ ቁጥር 0945716983 ጥሩ ስለነበረን ጊዜ ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ መልካም ቀን ይሁንልሽ አመሰግናለሁ ተመልካቾቻችን እንደተመለከታችሁት በቤቲ ጋርመንት ተገኝተን የጋርመንት ቢዝነስ አዋጭነት በምን ያህል ካፒታል መነሻ መጀመር እንችላለን፣ እንዲሁም ደግሞ የማሽኖችን ዋጋ ጠቅለል ያሉ መረጃዎችን ለእናንተ ለተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ አድርገን ነበረ። ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ ይሆኑ እያልኩኝ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።